እኛ አንተን ለዓለማት እዝነት አድርገን እንጂ አላክንህም፤ ማለቱ ሙእሚኖቹ እሳቸውን በመከተላቸው በጣም ጥሩ የሆነ በዱኒያም ሆነ በአኼራ የተስተካከለ የልብ እርካታ፣ የመንፈስ ሰላም፣ የውስጥ ሰላምና መረጋጋት ሰላምን አላህ ሱብሐነሁ ወተዓላ ይሰጣቸዋል ማለት ነው። እሳቸውን ያልተከተሉና እምቢ ያሉና ያመፁ ሰዎች ደግሞ ዱኒያ ላይ እነሱን ባለመቅጣቱ ከነቢዩ በፊት የተላኩ ህዝቦች ነቢያቶቻቸውን አንከተልም ሲሉ፣ እምብየው ሲሉ፣ አሻፈረኝ ሲሉ አሊያም ደግሞ አለፈም እያለ ነቢያትን ሲደበድቡና የተለያየ ጥቃት ሲያደርሱ አላህ እዛው ይበቀለላቸው ነበረ። ታውቃላችሁ፣ ነቢዩ ላ ሹዐይብ፣ ነቢዩ ላ ሳሌህ፣ ነቢዩ ላ ኑሕ፣ ሁላቸውም ነቢዩ ላ አዩብ ሁላቸውም ማለት ነው። የነቢዩ መሐመድ ህዝቦች ግን ከዛ ነፃ የወጡ ናቸው። ያልተቀበሉትም የነቢዩን ጥሪ ያልተቀበሉም ነቢዩን ያልተከተሉም ራሳቸው እዚህ ምድር ላይ የማይቀጡ ለምሳሌ ዝንጀሮ ሁኑ የተባሉ አሉ፣ ሁኑ ቂራጃትን ኻሲኢን የተባሉ አሉ። እንደዛ የማይደረጉ የማይቀጡ ናቸው ማለት ነው። የነቢያችን ለ ላ ሰላም ተከታዮች የእሳቸው እዝነት እንግዲህ ለሰዎች በሰው አይነት ቤተኛውም፣ ለሴቶችም፣ ለወንዶችም፣ ለትንሽም፣ ለትልቅም፣ ለባለስልጣንም፣ ለተራው ለምስኪኑ፣ ለአካል ጉዳተኛ በጣም በርከት ባሉ ሀዲሶች ያው ሁላችሁ የምታውቁት ነው። ይሄ ማስታወሻ ፕሮግራም ብቻ ስለሆነ ነው ለእናንተ ማነሳላችሁ። ከዛም አልፎ ደግሞ ለእንስሳ ከዛም አልፎ ደግሞ ለግዑዝ ለእጽዋት በጣም የሚያዝነው ናቸው። ወደ እሳቸው መጥቶ የከሰሰውን ግመል ታውቃላችሁ። እሳቸው ጋር መጥቶ ያነባው ግመል አለ። እሳቸው ጋር ነቢያችን ጋር ስላ ሰለም መታ በዙሪያቸው ስትዞር ጫጮ ተወሰደብኝ ብላ ለነቢዩ ሰለም የከሰሰች አሞራ በራሪ ወፋለች፣ የነቢዩ ሰለም እንዲሁም ደግሞ እሳቸው ቁጭ ብለውበት ኹጥባ ሲያደርጉበት የከረሙበት አንድ የዛፍ ጉቶ ከሱ ሲለዩት ነቢያችን ዓለይሂ ሰላቱ ወሰላም ተንሰቅሰቆ ያለቀሰው እና መጥተው እንደ ሰው አባብለውት አረጋግተውት ወስደው ጀነት ላይ በተክለ ነው የሚሻልህ ወይንስ ጀነት ሄደህ የጀነት ውሃ ይጠጣህ እንደገና ብትወቅል ይሻላል ወይንስ እዚህ ብትቆይ ይሻላል ብለው ጠይቀውት ጀነት ልሄድ ብሎ ወደ ጀነት ሄደው ጀነት ዛፍ እንደሆነ የሚያሳይ ሐዲስ አለ። እሳቸው እንግዲህ ነቢያችን ዓለይሂ ሰላም አንድ ቁርአን ይበቃቸዋል።

እናንተን ሐሪሱን ዓለይኩም ለእናንተ በጣም የሚጓጓ የሆነ ለእናንተ መልካም ነገር ማግኘት፣ ስኬት፣ ጥሩ ሰው መሆን ዱኒያ ላይም ተሳክቶ አኽራ ላይም ተሳክቶላችሁ እንድትኖሩ ጥሩ እንድትሆኑ የሚጓጓላችሁና የእናንተ ጭንቀት የሚበረታበት ለሙእሚኖች። ይሄ እንግዲህ ሙእሚን ላልሆኑ ሰዎች ነው። ለሙእሚኖች ደግሞ ረኡፉ ረሒም እጅግ በጣም አዛኝ ሆኑ። እንግዲህ ለሌላ ሰዎች አዛኝ መሆናቸውን የሚያሳዩ ብዙ ሐዲስ አለ። ብዙ ገጠመኝ ስላለ ሁላችሁም ይህንን የእሳቸውን እዝነት አይታችሁ የእሳቸው ስ ሰለም ተከታይልን ተከታይለን ካላችሁ በእሳቸው ሱና ላይ ቀጥ ማለት ይጠበቅባችኋል። ለአሁኑ በዚያው አበቃለሁ። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ።